አረ እንትን ነው ነው እናንተ አንድ ዩኒት አረ ኮልጌት ቱቱ ቅድምዬ እንደዛው እንደሸወልኩት ማለት አለ አገኛኝ። በሁለተኛው ግን በላቸው፣ ተናበሪ ማን ነው በላቸው። ወይኔ ቡቡ ቡ ስታርታፕ፣ አሁን አውሩ ከአንተ ጋር ያው፣ ተስፋ ሁሌም ተስፋ ነው። ተስፋ ባይሆን አንኖርም። አረለ እንዴ ጋሽ፣ ስለዚህ በተስፋ ነው። ቀጣይ የኛ ነው። ቀጣይ እርግጠኛ ነኝ የኛ ነው። እኔ አሲዝ አለሁ። ቀጣይ በፈለጋችሁት፣ አርሰናል ደሜ ነው።

አተር ሰዓት በርበሬ ጠጥቻለሁ። ኮልጌት ሁለቴ ተቀብቻለሁ። ቃሪያ በልቻለሁ። እሺ እሺ፣ አንድ ሁለት አይደለም። እሺ አንድ አንድ አንድ ኮልጌት፣ አንድ ኮልጌት፣ አንድ ቃሪያ፣ አንድ በርበሬ እዚህ ላይ አንድ ጊዜ ፍራይዴ እንዴት እንደተቀጥሉ ንገራችሁ። ውሃ ውስጥ ቁጭ ብድግ መስራት ነው በል። ከዛ ብዙ አደሉ፣ ብዙ ናቸው ነሱ። ታውቃለህ፣ አንዱ ተደብቆ ባዶና ውሃ ያለው አዘጋጅተዋል ማለት ነው መዘፍዘፊያ። ከዛ ሁለቱ ወጡ። ሶስቱ ነው የሚቀርጡት። ሁለቱ አንዱ ባዶን ይዘዋል፣ አንዱ ውሃ ያለውን ይዘዋል። ውሃ ያለውን እንዲያሳዩና ልክ ሊቀመጥ ሲሉ ባዶ ይቀይራል። ውስጡ ቁጭ አሬት አሉ። አዎ ይኸው ብሎ ያኛውን ቀይሮ ደግሞ ያሳያ ወይ እንትና ነበረ፣ ማን ነበረ? ቃሪያ በልቻለሁ። ቃሪያ በልቼ ቶሎ ካሮት በላው። ኮልጌቱ ነው ኮልጌቱን በደንብ አድርጌ ነ ሸወር። ቃሪያውን ግን በልቼ ካላመናችሁ ይኸው ቃሪያው፣ ይኸው እችን የቀረችው

አሁን ቴንኪው ዩ ልል የገባት በስነ ስርዓት ግን እንገናኛለን፣ አንድ ቀን ያው መንገዳችን መገናኘታችን አይቀርም። ግን ፋሚሊያችሁ ፋሚሊያችሁ ዛሬ እና በተረፈ ደህና ናችሁ። ረዊ ናቸውን እንውሰድ። ረስተውታል። አሉ እኮ ጊፍተሮች ግን እንዳለ ይወዷቸዋል። ችግሩ ያ ነው። እንዴት እነቡቡን ይላሉ እንጂ እኮ አሉ። ስታይል ብለን ያለፍናቸው አሉ። ያራዳ ልጆች ነው። ደግሞ ዝግ ነው በላቸው። ወፍ አድርጎታል። ለማንኛውም በቃ ፋሚሊ ሚን በቃ ወደ ቤት መሄድ አለብኝ የኔ ውዶች፣ ወዳችኋለሁ። በጣም ነው የምወዳችሁ። እውነት ከልቤ ነው በላቸው። መጣ በላቸው ስታተፈበሊ

እየተጫወትን ነበር እኮ በሌ። እኔ እሱን ጥዬሉታ ልምጣ አንተ ጋር እሺ። እኔ እ ስማ አሁን ካንተ ጋር ምጫወተው አንድ ጌም ነው። ከተጫወኩም ግን ፋሚሊዎች ከፈቀዱ ነው። ደክሞናል ምናምን እያሉ ነበር። ሀይሚም ወደ ቤት ልትሄድ ነበር። እንጫወት እስቲ። ሞር አትጫወቱም ካለው አልጫወት ቤት ሰርች ምን ትላላችሁ? አርቻለሁ ብለኩ ዲኮራውን ማታክሰስ ምብላት ሶስት መቶ ሺህ እኮ ማለት ነው። ምንም እንትን እኮ ነው። አንተ መቶ እኮ መቶ መድኃኔዓለምን ጋይስ፣ እኔ እኮ አሁን እኔ አሁን አንድ ደህና ፋሚሊ የለም እኮ አንድ ሰው ነው የምትተማመነው። መድኃኔዓለምን ከአስር ሺህ ሰው አንድ ሰው ነው የሲኩ ማውቀ አለ ቢጎብራ ከአስር ሺህ ሰው አንድ ሰው ነው ጥሩ ታቀደር። እንዴት ነው ነገራቶችን የምትሰማው? እንዴት ነው የምትረዳውን እኮ አገባኝም ከአስር ሺህ ሰው አንድ ሰው ነው ጥሩ ይለኛል። የሚሆንምርትነትች ነው መጀመሪያ ምናምን ነው ገና እኮ አንተ ግን እኔ ጋር ምን መሰለኝ፣ በሰዓቱ ተገኝቶ አልተጫወትኩም። ለዛ ነው እንጂ እኔ እቀጣለሁ እኔ በቃ እያሉ ነው ፋሚሊ ውስጥ እሺ። እኔ አይ በላቸው በላቸው፣ ምናምን አይደለም። አንተ ችሎታ እንዳለህ ልክ ማለት ምን አሰብክ? ምን ችግር አለ? ምን አንተ እኮ ነው ልጫወት ነበር እንጂ ምን ተቀብተህ ነው እንደመጣው ስንት ዊን አለ? አስራ ሰባት ዊን አለኝ እና ተጫውቶ ማሳየት ነው። 17 ዊን አለ። ለምን 17 ሚሊዮን ዊን አይነውርህም? እኔ ምን አገባኝ? ተጫውቶ ማሳየት እኮ ነው። እኔ አሁንም ዊንህን በታፕታፕ አልወዝም፣ ማርያምን በታፕታፕ ምናምን አልወዝም። አንተ ከአስር ሺህ በላይ ካልሆንኩ እኔ አልወዝም።

ግፍተሮች የለ ስለሌሉ ነው ምናምን ብለ እንዳታለቃቅስ። እንደዚህ ድፍረት ነው። በቃ ወንድ ልጅ ስደፍር ነው ደስ የሚለው እኔ ድፍተር አልመጥ እንዳለ እና በቃ ድፍረት ነው። እስከዛ ድረስ ሀብታፐር ሽርሽር አንተ ጋ ሁለት ሺህ ሰው

እንደ እኔ እኮ አንተ ታፕታፕ ላዘርግ ስልሽ እሺ ምናም ብለህ የጠበኩ ነበር ማለት። አንተ እሉ ከተጨውት በኋላ 17 ምናም ብላይ ፈርቴ ባልሆነ አልጫውትም እኮ ማለት ነው ሰው አይበላቸው ትመቸኛለህ፣ ሌላ ሰው ጋር ጨዋወች። ብራዘር ይሄ ሁሉ ሰዓት ለምንድን ነው ያስጠበቀኝ? ነው እኔ ትልቁ ችግር የለው እነ እንጫወታለን ምናምን። ክፍሬ ኩፈር ማለት ሌላ ታምሬልም ኩፈርቻ አለሁ። አልጫወትም ማለት እኮ ነው። ቆይ አንተ ሳይኮ ለመጫወት እየሞከርክ ነው? እኔ ላይ አይደለም እኔ አሁን እኮ ሌላ ነገር አላልኩም። አንተ ነህ መጀመሪያ ያልከው፣ አልጫውትም ማለት እኮ ነው። መጀመሪያ እኔ የሁሉ ሰዓት ሌሎች ጋር ግን መጫውት እየጠበቅኩ አንተ ነህ የጠበቅኩት ነው እንጂ ሌላ ነገር ምንም የጠበቅኩ ነገር የለም። ከፈራ ትነግረኝ

ፈርታ አልበቃ፣ አባቴ እጅ ስተኛ እንደዚህ እጅ ዘርጋል። ሰገጤ ነገር ነው እንዴ! ሲያስጠላ ሰው አይሰማም ይባለው ነገር እ ማን እንደዚህ ያለ ዛሬ አስወጣው? አረ አስወጣት በቃ ጀመው ሀይሚን በቃ ሰዳት። ዛሬ ጥሩ ጊዜ ነበረን ጨፍረን ከእናንተ ጋር። ሀይሚ ባዘፍንም እኔ ስርቅርቅ ድምጼን አስረቅረቅ የላቸዋለሁ። እንትን ታለንቴ ድምጼ ማለት ነው። እንዲህ በቀላሉ እንዲወጣ አልፈለግኩም። በካሴት ምናምን ነው። ገባ ኤደንዬ? እኔ እኮ ኮሜንት ላይ ጻፉልኝ ብዬ ነበር። እንጫወት ከበላቸው ጋር አንድ ጌም እያለ ነው። እኔ ዳኮስ ምናምን ብዬ እኮ ነው። እሺ ኤደን ልላክለት እንጫወት፣ እሱ ጊፍት እላለሁ። ኮሜንት ላይ ብቻ አወይ አይበል አትጫወት እያሉኝ 17 ዊና አለኝ ይወሰድብኛል። አትናገሩብኝ ልጆችን እያለች ነው። ትጅዬ ኤደንዬ፣ ወይኔ ብሩ እንዳለች እኮ ጫወተን ተዘጋጅተች ነበር። ነው ነው ምንድን ነው ነገሩ? አትጫወት። እሺ በቃ አይ፣ በኋላ ልጁ ተሸንፎም አፉ የሚከፍተው ጊፍተር ተዘጋጅቶ ለታስቢ፣ ቢያሸንፈን ደግሞ ያስደብረናል። እኔ እናዳለሁ ሀሚ ፊት አፉን አሁን ከከፈተን እናደር ነው ወይ? ኔ ብርኪ አስራ አንደኛው ሰዓት ታስደነግጅኛለሽ። በቃ እሺ። የእኛ ውድ ቤተሰቦች እንዴት እናደርግ መሰለሽ። እንደተለመደው አርብ እንገባለን። እየመጣን እናያቸዋለን። አንዳንዴ ብቅ በሉ እያላችሁ ነበረና እንመጣለን። እንደዚህ አንጠፋም። ታይማን ስድስት ሰ ነው። መኪና ነዳዴ አስማት እሱ ሱዬ ትረጅኛለች። ደግነቱ ብዙ ስለማይርቅ ነገ በዩቲዩብ እንመጣለን እንመጣለን እንመጣለን። እግዚአብሔር ያውቃል። ሁላችሁንም በጣም በጣም በጣም እንወዳችኋለን አከብራችኋለን። እና ይመቻችሁ እሺ። ቴንክ ዩ በጣም ፎር ጊፍት ፎር ታፕ ታፕ ፎር ሁሉ ነገር ብቻ እየቀየ ጨፈር ነው ምንም እያል ጥሩ ጊዜ አሳልፈናል፣ ጥሩ ጊዜ አሳልፈናል። ተመችቷችኋላ? እስኪ ተመችቶን ነበረ። ሳምንት ላይ ነው ያላችሁት። ይኸው የመጨረሻ የመጨረሻ ስም ይኸው እዛም ጉላችሁ። እሺ ከዚህ በላይ ግንባሬ